ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹም በቅድሚያም በአማራ ክልል በተለያዩ ቦታዎች ላይ የሚፈጸሙ ጥቃቶች እና ና የሚደረጉ ውጊያዎች ባመዛኙ በክልሉ ኃይሎች አማካኝነት እንዲከናወኑ እየተደረገ ስለመሆኑ ተነገረም። ባለፈው ሳምንት በክልሉ 52 ወረዳዎችና የከተማ አስተዳደሮች የተኩስ ልውውጦችና የመብት ጥሰቶች መፈጸማቸውን ማህበሩ አሳውቋል። የፋኖ ኃይሎች በበኩላቸው በግዳጅ ለወታደራዊ ምልመላ ተይዘው ሊወሰዱ ነበር ያሏቸውን ታዳጊዎችን ማስለቀቃቸውን ገልጸዋል። ዝርዝሩ ተዘጋጅቷል። ከአንድ ወር በፊት ጠቅላይ ሚኒስትሩ ወደ ጅቡቲ ያደረጉት ጉዞ ቁጣን የቀሰቀሰ ነበር ተባለ። በቅርቡ ከአፋር ክልል ወደ ኤርትራ የተሻገሩት የመከላከያ ሚኒስትሯ አይሻ መሐመድ የቅርብ ቤተሰብ የሆኑት ባለስልጣንም ከዚሁ ጋር የተያያዘ ስለመሆኑ የስለላ መረጃዎችን የሚያጋራው ተቋም ገልጿል። ተሳሙታላችሁም የክልሉ መንግስት የሀገር ሽማግሌዎች ለቁም እስር ዳረገም። ሼኮች፣ ሱልጣኖችና ኡጋሶች ለቁም እስር የተዳረጉት በሕዝብ የተፈጸመን በደል መግለጫ ለመስጠት በተሰባሰቡበትም ወቅት ነው። ተጨማሪውን አዘጋጅተናል። በሀገሪቱ የፌደራል መንግስት የማያውቃቸው ወደ ሶስት መቶ የሚጠጉ ኬላዎች መገኘታቸው ትሰማም። ጠቅላይ ሚኒስትር አብይ አህመድ ጭምር እንዲነሱ ቢጠይቁም እስካሁን ያልተነሱ ናቸው ተብሏል። እንመለከተዋለን። የሕክምና ባለሙያዎች እያነሱ ያሉት ሀገር አቀፍ የመብት ጥያቄ አሁንም እንደቀጠለ ነው። ከዚህ ጋር የተያያዘ መረጃም ተሰናድቷል። የኢትዮጵያ አየር መንገድ በሚሳኤል ውጊያው ቀጠና በብቸኝነት የታየ አየር መንገድ መሆኑ ተነገረ። ህንድ ሲንዶር የሚለውን ኦፕሬሽን ባወጀችበት ወቅት ይህ መከሰቱም በሀገሪቱ የመገናኛ ብዙኃን ዘንድ በትኩረት እየተዘገበ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ። የኢትዮጵያ የሕክምና ባለሙያዎች እያነሱ ያሉት ሀገር አቀፍ የመብት ጥያቄ እንደቀጠለ ነው። መንግስት የኃይል እርምጃ ለመውሰድ እየተዘጋጀ ነው በሚባልበት በዚሁ ጊዜም ጥያቄያቸውን ሲያሰሙ የዋሉት የኢትዮጵያ ሐኪሞች አጀንዳችን የመብት እንጂ የፖለቲካ ለመሆኑ ይታወቅልን ብለዋል። እጅግ ዝቅተኛ ያሉት ደሞዛቸው ተመጣጣኝ እንዲሆን በተለያዩ የማህበራዊ መገናኛ ዘዴዎች ባለፈው አንድ ወር ዘመቻ ላይ የሚገኙት የኢትዮጵያ ጤና ባለሙያዎች የመጨረሻ ያሉት ዘመቻቸውን እያካሄዱም ናቸው። በትናንትናው ዕለት ጀምሮም በአዲስ አበባ ጅማ ና በተለያዩ ሀገሪቱ አካባቢዎች በሚሰሩበት ሆስፒታል መፈክራቸውን ያሰሙት የጤና ባለሙያዎች ጥያቄያቸው ምላሽ ካላገኘም በሚቀጥለው ግንቦት ሶስት ጀምሮ የስራ ማቆም አድማ ሊመቱ እንደሚችሉ ማስጠንቀቃቸው ይታወቃል። እኔ አሁን 17 ዓመት ሰርቻለሁ። 17 ዓመት ግን 10 ሺህ ምናም ገና አሁን ነው የሞላሁት። ና አንድ የኬሪር ስትራክቸር እንዲስተካከልልን እንፈልጋለን። ፕላስ ደግሞ ማለት የጤና ሐኪሞች ማለት ነው። ይሄ ሁሉ ኢመርጀንሲ ምናምን ነገር እያጋጠምን የጤና ኢንሹራንስ የለንም። እኛ ሌላ ድርጅት የሚሰሩ ምናምን ነገር ሁሉ እኛ ነን የምናስተናግድ። የሕክምና ባለሙያዎቹ ጥያቄያችን ፍትሐዊና ትክክለኛ የመብት ጥያቄ እንጂም የፖለቲካ አጀንዳን ያላነገበም፣ ከየትኛውም ታጣቂ ኃይል ጋርም ግንኙነት የሌለው ነው በማለት እየተናገረው ናቸው። ጥያቄያቸው ምላሽ እንዲያገኝ እየሄዱበት ባለው ሁኔታ የፖለቲከኞችና የአክቲቪስቶችን እንቅስቃሴ እየተመለከቱ መሆኑን ጠቁመው የሕክምና እና ባለሙያዎቹ አጋርነቱን በቅንነት እንመለከተዋለን ነገር ግን ጥያቄዎቻችን ግልጽና በጤና ባለሙያው ህልውና ላይ የተመሰረቱ ናቸው ከፖለቲካ ውጭ እንደሆነና ከየትኛውም የፖለቲካም ሆነ የታጣቂ ቡድን ጋር ምንም ግንኙነት የሌለው መሆኑን የኢትዮጵያ ህዝብ ይወቅልን ስለማለታቸውም የተነገሩም በአማራ ክልል በተለያዩ ቦታዎች ላይ የሚፈጸሙ ጥቃቶችና የሚደረጉ ውጊያዎች በመዛኙ በክልሉ ኃይሎች አማካኝነት እንዲከናወኑ እየተደረገ ስለመሆኑ ተነገርም። ባለፈው ሳምንት በክልሉ 52 ወረዳዎችና የከተማ አስተዳድሮች የተኩስ ልውጦችና የመብት ጥሰቶች መፈጸማቸውን ደግሞ ማህበሩ አሳውቋል። የፋኖ ኃይሎች በበኩላቸው በግድ አጅለ ወታደራዊ ምልመላ ተይዘው ሊወሰዱ ነበር ያሏቸውን ታዳጊዎችን ማስቀረታቸውን ገልጿል። በክልሉ የሚደረገው ውጊያ በተለይም ከቅርብ ጊዜ ወደ የአድማ ጥናትና ሚሊሻዎች በአመዛኙ በማሳተፍ እየተከናወነ ስለመሆኑም ከተለያዩ አካባቢዎች የተገኙ መረጃዎች ያመለክታሉ። የፋኖ ኃይሎች ትናንትና ዛሬ የፈጽሟቸው አብዛኞቹ ጥቃቶች እንኳን በሚሊሻ አባላት ላይ ነው ጉዳት እንዳስከተሉ የተሰማው በምዕራብ ጎንደር አርማጭሆ፣ ማዕከላዊ ጎንደር በለሳም፣ እንደዚሁም ደቡብ ጎንደር አንዳቤት ቤት ወረዳዎች ላይ በተለያዩ ቦታዎች የደረሱ ጥቃቶችም ቀዳሚ አብነቶች ናቸው። የክልሉን ህዝብ አባትን በሚሊሻነት ልጅን በፋኖ ኃይልነት በማሰለፍ የሚደረግ የርስ በርስ ጦርነት አድርጎ ያስቀጥለው አገዛዙም የአማራ ክልልን ዘጠና በመቶ ተቆጣጠሪ ለክልሉ አስረክብ ያለው ማለቱን መዘገባችን የሚታወስ ነው። አሁን በአማራ ክልል በአብዛኞቹ አካባቢዎች ሰላማዊ ሁኔታ ተፈጥሯል። የክልሉ መንግስት ተጠናክሯል። አደረጃጀቱን እስከ ቀበሌ ያጠናክሯል። በአብዛኛው ኦልሞስ ዘጠና በመቶ በሚሆነ አካባቢ የራሱ ክልሉ በራሱ ታጣቂ በራሱ አስተዳደር በራሱ የጸጥታ ሁኔታ የሚቆጣጠርበት ሁኔታ ተፈጥሯል። እኒህ የብልጽግና ባለስልጣን ይህንን በሚናገሩበት ተመሳሳይ ለት የመከላከያ ሰራዊቱም የክልሉ ኃይሎችም በተለያዩ ስፍራዎች ውጊያዎችን ያከናውኑ ነበር የጃዌ ቀጠና አንዱ ሲሆን ትናንትና ዛሬ በተፈጸሙ ጥቃቶችን በደርዘን የሚቆጠሩ ኃይሎች ናቸው መገደላቸው የተሰማው ዛሬም ኩምበር በተባለ አካባቢ ተመሳሳዩ ነው የደረሰው እነለገሰት ሁሉ የአማራ ክልል በሰላማዊ ሁኔታ ላይ ነው በሚሉበት በዚህ ወቅት ማህበሩ ደግሞ የሚደረገው ውጊያ ስለመቀጠሉ ነው ያተተው የአማራ ማህበር በአሜሪካ ከሚያ ከዚ እስከ መያዝ 26 ባለው ጊዜ ውስጥ በሁለት የአማራ ክልል ዞኖች ውስጥ በሚገኙ አሳ 52 ወረዳዎች አሊያም ከተሞች ውስጥ ውጊያዎች ተደርጓል ወይንም የሰባዊ መብት ተፈጽመዋል ሲል ጠቅሷል። ከእነዚህ መካከል ደቡብና ሰሜን ጎሎ፣ ሰሜን ሸዋ፣ ምዕራብ እና መስራቅ ጎጃም፣ አዊ ዞን፣ ባህር ዳር፣ ሰሜን ጎጃም፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደርና ሰሜን ጎንደርና ሌሎች የሚገኙበታል ብሏል። እንደዚሁም በአምስት ዞኖች ውስጥ በሚገኘው 15 ወረዳዎች በሳምንት ውስጥ በሰላማዊ ሰዎች ላይ ጉዳት እንደደረሰ ጠቅሶ በመላው የአማራ ክልል የግዳጅ ወታደራዊ ምልመላ ሲከናወን ስለመቆየቱ ማሳውቋል። ከዚህ ጋር በተያዘ የፋኖ ኃይሎች ታፍሰው ወደ ካምፕ ሊወሰዱ ነበር ያሏቸውን ታዳጊዎችን ማስለቀቃቸውን ይፋ አድርጓል። ይህንን አድርገናል ያሉት ደግሞ ዳንግላ አካባቢ ነው። የፋኖ ኃይሎች በቅርቡም በተመሳሳይ ከግሼ ራቤል ወደ ወሎ ቀጠና ሊወሰዱ ነበር ያሏቸው ታዳጊዎችን ከግዳጅ ውትድርና አስቀርን ማለታቸው የሚዘነጋ አይሆንም። የመከላከያ ሰራዊቱ ቃል አቀባይ ደግሞ እኛ በፍላጎት ነው ምንመለምለው ነበር ያሉት። ከአንድ ወር በፊት ጠቅላይ ሚኒስትሩ ወደ ጅቡቲ ያደረጉት ጉዞ ቁጣን የቀሰቀሰ ነበር ተባለም። በቅርቡ ከአፋር ክልል ወደ ኤርትራ የተሻገሩት የመከላከያ ሚኒስትሯ አይሻ መሐመድ የቅርብ ቤተሰብ የሆኑት ባለስልጣንም ከዚሁ ጋር የተያዘ ስለመሆኑ የስለላ መረጃዎችን የሚያጋራው የአፍሪካን ኢንቴሊጀንስ ዘግቧል። በሳለፍኑ መጋቢት አጋማሽ ጠቅላይ ሚኒስትር አብይ አህመድ አህመድ ሺዴን አደም ፋራህን ሙስጠፋ መሐመድና አዎል አርባን ይዘው ጅቡቲን ተሻግረው እንደነበር የሚያስታውሰው ዘገባው የዛ ዞ ዓላማ የኢሳ ጎሳዎች ወደ አፋር ክልል በመግባት የሚያደርጉትን እንቅስቃሴ ለማስቆም ነበር ይላል። የጠቅላይ ሚኒስትሩና ልዑካቸው ጉዞ የጅቡቲው ፕሬዝደንት ኡመር ጌሌህ አባል የሆኑበት የኢሳ ጎሳ ከአፋሮች ጋር የገቡበትን የመሬት ውዝግብ እንዲፈቱና ውጥረት እንዲያረግቡ ያግባባ ዘንድ ለመጠየቅ ነበር ያለው ዘገባው። ፕሬዝደንቱ በኢሳዎች ዘንድ ተጽዕኖ ፈጣሪ ቢሆኑም የጠቅላይ ሚኒስትሩ ጥያቄ ግን ቅሬታን ፈጥሯል ብሏል። ከዚህ ያልተሳካ ውይይት በኋላ ወደ ኤርትራ የተሻገሩት የአፋር ክልል ባለስልጣኑ ኢብራሂም ኦስማን አልዩም የመከላከያ ሚኒስትሯ አይሻ መሐመድ የቅርብ ቤተሰብ መሆናቸውን ያስታወሰው ዘገባው በሻቢያ መንግስት ከለላ እንደተሰጣቸውም ገልጿል። በደርዘን የሚቆጠሩ አባሎቻቸውን ይዘው ሸሽተዋል ያሏቸው እኒህ ባለስልጣን በተለይም ከሶማሌ ክልል ጋር የተደረገው ጦርነት ብዙ ዘመዶቻቸውን ለማጣጣቸው ምክንያት ሆኗል ሲል ያስታውሳል። ይህ እንዲህ እንዳለ እኒህ ወደ ኤርትራ የሸሹትና የመከላከያ ሚኒስትሯ የቅርብ ቤተሰብ አባል የሆኑት የቀድሞ የአፋር ክልል ባለስልጣን የትጥቅ ትግል መጀመራቸውን አሳውቋል። የቀድሞ ባለስልጣን ከኤርትራ የሚነሳ ትጥቅ ትግል መጀመራቸው በተገለጸበት በዚሁ ሰሞን ትግላቸው ከጅቡቲ መንግስት ጋር ይሁን ከኢትዮጵያ ጋር አሊያም ካፋርና ከሶማሌ ክልሎች ጋር ግን የታወቀ ነገር የለም። በሀገሪቱ የፌዴራል መንግስት የማያውቃቸው 297 ኬላዎች አሉ ተባለም። ጠቅላይ ሚኒስትር አብይ አህመድ ጭምር እንዲነሱ ቢጠይቁም እስካሁን እንዳልተነሱም ተሰምቷል። አሽከርካሪዎች አጋቾችን አልፈው በየቦታው የሚጠብቋቸው ኬላዎች ናቸው። ሰበብ እየተፈለገ በየስፍራው የሚጠየቁት ክፍያም ምሬት ውስጥ ከቷቸው ከስራ የወጡን በርካቶች ናቸው። የአቶ ሽመልስ አብዲሳ መንግስት ደግሞ ለክልሉ የኃይል በሚል ወደ ክልሉ በሚገቡና ክልሉን አቋርጠው በሚሄዱ ተሽከርካሪዎች ላይ የኮቴ ክፍያ መጣሉ የሚታወቅ ነው። በኦሮሚያ ክልል የሚንቀሳቀሱ የከባድ ተሽከርካሪ ሹፌሮች በየ10 ኪሎ ሜትሩ ገንዘብ ካልከፈላችሁ አታልፉም እንደሚባሉም ይገልጻሉ። አንድ አሽከርካሪ ከዚህ በፊት በክልሉ የገጠመው ሲናገር ከአዲስ አበባ ተነስቶ ዱከም መግቢያ ላይ ስምንት መቶ ብር የሚጀምረው ክፍያው ቢሾፍቱ መውጫ ላይ አንድ ሺ ብር፣ ከሞጆ አቅራቢያ በተመሳሳይ አንድ ሺ ብር፣ ሞጆ ሁለት ሺ ብር፣ አዳማ አንድ ሺ ብር፣ አሰበ ተፈሪ ጭሮ መግቢያ ላይ ስምንት መቶ ብር፣ ቦሮዳ ስድስት መቶ ብር ሂርናና አደት የተባሉ ኬላዎች ላይ ስምንት መቶ ብር ካራማሌና ደንጎጎ በተመሳሳይ ስምንት መቶ ብር እንደዚሁም ዴዷ መውጫ ላይ ስምንት መቶ ብር በየተራ በመክፈል እንደሚደርሱ ተናግሯል። በአማራ ክልል መጠኑ ይቀንስ እንጂ ይኸው ነው ያለው። በክልሉ ኬላ ያላቸው ሁለት ኃይሎች መሆናቸውንም ልብ ይሏል። የሆነው ሆኖ ይህ ጉዳይ በፓርላማ ቀርቦ ውይይት ተደርጎበታል። የፌዴራል መንግስት የማያውቃቸው ኬላዎች እንዲነሱ ጠቅላይ ሚኒስትሩ ጭምር በተደጋጋሚ ቢወስኑም እስካሁን ያልተነሱ በክልሎች የሚተዳደሩ ሁለት መቶ ዘጠና ሰባት ኬላዎች ተገኝተዋል ተብሏል። ኬላዎቹ በተደጋጋሚ እንዲነሱ ቢወሰንም ክልሎች በየአካባቢው ኬላዎችን እየወጠሩ እንደቀጠሉም ታውቋል። ትናንት ፓርላማው በክልሎች እንዲነሱ የተወሰኑ ኬላዎች ባለመነሳታቸው በገቢና ወጭ ንግዶች ላይ እንደዚሁም በሸቀጦች ነጻ ዝውውር ላይ ከፍተኛ ተጽዕኖ እያሳደሩ እንደሆነ ማረጋገጡን ተናግሮ ለምን ኬላዎች እንዳልተነሱም ጠይቋል። የጉምሩክ ኮሚሽን በበኩሉ ጠቅላይ ሚኒስትሩ የፌዴራል ፖሊስና ሌሎች የጸጥታ አካላት በተገኙበት በተደጋ ተደጋጋሚ አቅጣጫና መመሪያ ቢሰጡበትም የክልል መንግስታት ግን ይህንን መመሪያና ትዕዛዝ ጥሰው አሁንም ኬላዎችን እንደዘረጉ ናቸው። ችግሩም ቀጥለዋል ብሏል። በፓርቲ ጉባኤዎች ላይና በሚኒስትሮች ምክር ቤት ላይ ጭምር ክልሎችና የፌደራል መንግስት የማያውቋቸው ኬላዎች እንዲነሱ መመሪያ ተላልፏል። ነገር ግን የሊተገበር አልቻለም የተባለው በቅርቡ የጸጥታ ችግር በሌለባቸው አካባቢዎች በተደረገ ጥናትም 297 ኬላዎች መኖራቸውን አረጋግጠናል ሲሉ የጉምሩክ ኮሚሽን ሚሽነር አቶ ደበሌ ቀበታ ተናግሯል። በህገ ወጥ ኬላዎች ምክንያትም ዜጎች እየተንገላቱ መሆኑን የተናገሩት ኮሚሽነሩ የተከበረው ምክር ቤት ይርዳን ሲሉ ተማጽነዋል። የክልሉ መንግስት የሀገር ሽማግሌዎችን ለቁም እስር ዳረገ። ሼኮች፣ ሱልጣኖች ና ኡጋሶች ለቁም እስር የተዳረጉት በህዝብ የተፈጸመን በደል መግለጫ ለመስጠት በተሰባሰቡበት ወቅት ነው። በሶማሌ ክልል ህዝብ ላይ የሚፈጸመውን ግድያ፣ እስራት እና አስገድዶ መድፈር በማስመልከት መግለጫ ለመስጠት የተሰባሰቡና ና በክልሉ ህዝብ ዘንድ ክብር የሚሰጣቸው የሀገር ሽማግሌዎች ለቁም እስር የተዳረጉት በዛሬ ዕለት ነው። ሱልጣን አብዱራህማን ሱልጣን በደም ኡጋስ አብዱላሂ አብዲ ሼክ አህመድ ሹጋር ወይኔ የተባሉ ሽማግሌዎች ባለፉት ሰባት የሙስጠፌ መሀመድ የስልጣን ዘመናት በህዝቡ ላይ ተፈጸመ ያሉትን የሙስና የመልካም አስተዳድር ጦት ከፍተኛ የሰብአዊ መብት ሰቶች በተለይም በእስር ቤቶች የሚፈጸሙ አስነዋሪ ተግባራትና ግድያዎችን በመውገዝ መግለጫ እየሰጡ ባሉበት ወቅት ፖሊስ በመድረስ የሚቀርጹበትን ካሜራ ነጥቆ ወስዷልም ተብሏል። ይሁን እንጂ ፖሊስ ካሜራውን ቢወስድም ኢትዮ ፎረም የሀገር ሽማግሌዎች እስኪከለከሉበት ድረስ መግለጫ የሰጡበትን ቪዲዮ ተመልክቷል። መግለጫው ገና ሳይሰራጭ ሽማግሌዎቹ በቁጥጥር ስር ቢውሉም እስከ ተያዙበት ጊዜ ድረስ የተቀረጸው ቪዲዮም የክልሉ ህዝብ አእምሯዊና አካላዊ ጭቆና እየደረሰበት መሆኑን የሚያትት ንግግር ይደመጥበታል። ባረክ እንታ፣ ዛሬ ሁሉም ሰው ፍራቻ ላይ ነው ያለው። መንግስትን ለምን ትቃወማለህ ይባላል። አንድ ሰው ከጻፈ አደጋ ይገጥመዋል። በአእምሯችን ነፃ መሆን አልቻልንም። የመናገር መብት የለንም። የሀገር ሽማግሌዎቹ በቅርቡ በሶማሊያ ክልል የተገደለውን የ16 ዓመት ታዳጊ ጉዳይ ፍትህ እንደሚገባው አንስተው ይህንን በመንግስት እጅ እያለ የሞተን ታዳጊን በማስመልከት ሰዎች አስተያየት መስጠታቸውን ተከትሎ ለስርዓት መዳረጋቸውንም አንስተዋል። አይነረሲሶ ዲልኪ ሻፊ ያ የ አስራ ስድስት ዓመት ልጅ እንዴት ታሰረ? እንዴት ተገደለ? ልጁ በመንግስት እጅኖ የሞተው ይህንን በማስመልከት የተናገሩ ሰዎች ታስሯል፣ መፈታት አለባቸው። መንግስት መግለጫ መስጠት አለበት። ይህ ካልሆነ ግን ለፌደራሉ መንግስት እንከሳለን። የሀገር ሽማግሌዎቹ እንዳሉት የሶማሌ ክልል መንግስት ባለስልጣናትና አስተዳድሩን ነቅፈው ወይም እንዲሻሻል ጠይቀው በማህበራዊ ሚዲያዎች ላይ አስተያየታቸውን የሰጡ ሰዎች በመንግስት ቤት ውስጥ የሚኖሩ ከሆነ እንዲባረሩ እየተደረገ ነው ብለዋል። በሙስጠፋ ላይ የተቃውሞ ድምፃቸውን ያሰሙ ሰዎችና መንግስትን የተቹ ሰዎች ከመኖሪያ ቤታቸው መፈናቀላቸውን በማንሳትም ይህ እንዲቆም ጥሪ አቅርቧል። ሰሓፈት መንግስትን የሚተች ሰው ከመኖሪያ ቤቱ ይፈናቀላል የመጣነው የሰላም መልእክት ይዘን ነው ነጻነት አለ የሚዲያ ነጻነት አለ ስትሉ የነበራችሁ እናንተው ናችሁ ነጻ ከሆነ ለምን ሰው በተናገረው ታስሩት አላችሁ? በመናገሩ ብቻ ለምን ከቤት ታባርሩታላችሁ ለምንስ ትቀጡት አላችሁ? ሽማግሌዎቹ በማህበረሰብ ላይ የሚደርስን በደል ለመናገር በተሰባሰቡበትና በዚህ መልኩ መግለጫ ለመስጠት በተቀመጡበት ወቅት በድንገት በፖሊስ የተወረሩ ሲሆን ወዲያውም ለቁም እስር መዳረጋቸውን ሰምተናል። በሶማሌ ማህበረሰብ ዘንድ እንዲህ ያሉ አባቶችን ለእንግልት ለስራትና፣ ለመሰል ተግባር መዳረግ የተወገዘና የሚያስቆጣ ድርጊት መሆኑን የሚገልጹ ሰዎች እንዲህ ያለ መንግስታዊ ጥቃትን በመሰል መሪዎች ላይ ማድረግ የተለመደ አይደለም ብለዋል። የኢትዮጵያ አየር መንገድ በሚሳኤል ውጊያው ቀጠና በብቸኝነት የታየ አየር መንገድ መሆኑ እያነጋገረ ነው። ህንድ ሲንዶር የሚለውን ኦፕሬሽን ባወጀች ወቅት ይህ መከሰቱን በሀገሪቱ የመገናኛ ብዙኃን ዘንድ ትኩረትን ስቧል። ህንድና ፓኪስታን አንዳቸው ሌላኛቸው ላይ ጥቃት እንደፈጸሙ እየገለጹ ነው። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ዘጠኝ የተለያዩ ቦታዎች ላይ የሚሳኤል ጥቃት መሰንዘሯን ይፋ አድርጋለች። የህንድ መንግስት ያደረገውን ጥቃት ኦፕሬሽን ሲንዶር ሲል የጠራው ሲሆን ይህ ዘመ መጨመቻ ሚያዝያ 14 20 ሁለት ህንዳውያን እና አንድ ኔፓላዊ የገደሉትን ተጠያቂ ለማድረግ የተካሄደ ስለመሆኑ ይገልጻል። ፓኪስታንም ለዚህ ምላሽ ሰጥታለች። አምስት የህንድ ተዋጊ ጀቶችና አንድ ድሮን መምታቷንም ገልጻለች። የፓኪስታን ጦር አንድ ሱ 30 አንድ ሚግ 29 ሌላ የሰው አልባ አውሮፕላን መትቻለሁ ይላል። ምንም እንኳን ህንድ በጉዳዩ ላይ እስካሁን ምላሽ ባትሰጥም፣ በዚህ የሁለቱ ሀገራት ፍጥጫ ውስጥ ነው እንግዲህ የኢትዮጵያ አየር መንገድ ድርጊት መነጋገሪያ የሆነው። ሂንዱስታን ታይምስ ብቸኛው የፓኪስታን ክልል ውስጥ የታየው በረራ ብሎታል። ኦፕሬሽን ሲንዶር በሚል እየተካሄደ ባለው የህንድና ፓኪስታን ፍጥጫ ሁሉም አየር መንገዶች የፓኪስታን የአየር ክልልን ትተው ሌሎች መስመሮችን እየመረጡ ናቸው። ፍላይት ራዳር ያሰራጨው መረጃ እንደሚያሳየው ግን በዚህ የአየር ክልል ያለፈ ብቸኛው አውሮፕላን የኢትዮጵያ አየር መንገድ ሆኗል። ይህ አውሮፕላን በበረራ ቁጥር ኢቲ 672 የተመዘገበ ሲሆን ከአዲስ አበባ ተነስቶ ወደ ደቡብ ኮሪያ ዋና ከተማ ሴኡል የሚጓዝም ነበር። ፍላይት ራዳር እንደገለጸው ከሆነም ምንም እንኳን እስካሁን የፓኪስታን የአየር ክልል የተዘጋ ባይሆንም አውሮፕላኖች ከአየር ክልል ውጭ ሆነው እየተጓዙ ነው ብሏል። ኢቲ ስድስት መቶ ሰባ ሁለት አውሮፕላን ግን ለብቻው በፓኪስታን በኩል አልፏል። በህንድና ፓኪስታን መካከል የተነሳውን መካረር ተከትሎ ወደ 600 በረራዎችም ተሰርዘዋል። ይኸው የፍላይት ራዳር መረጃ እንደሚጠቁመው ህንድ ኦፕሬሽን ሲንዶር በሚል ዘመቻ ከከፈተችበት ጊዜ አንስቶ በሁለቱም ሀገራት 577 በረራዎች ተሰርዘዋል። በህንድ ብቻ አራት መቶ ሰላሳ በረራዎች መሰረዛቸው የተጠቀሰ ሲሆን ፓኪስታን ደግሞ 147 በረራዎች መሰረዟን አሳውቋል። እንደ ሂንዱስታን ታይምስ ዘገባ ከሆነም በሰሜናዊና ምዕራባዊ ህንድ የሚገኙ ቢያንስ 18 የአየር ማረፊያዎችም ለጊዜው ዝግ ሆኗል። በህንድ ትልቁ የሆነውና በዴልሄ የሚገኘው ኢንድራ ጋንድ ያለም አቀፍ አየር ማረፊያ ክፍት ቢሆንም ቢያንስ 35 በረራዎች እንደተሰረዙበት ነው በዘገባው ላይ የተመላከተው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸረሰበን